ሰው እንዴት በዚህ ልክ ይጨክናል? የሰው ልጅ እንዴት በዚህ ልክ ይጨክናል? እዚህ ጋር እንግዲህ ልጅቷን ህይወታን ካጠፉ በኋላ በፌስታል አድርጎ በሻንጣ አድርጎ ወስዶ ቆሻሻ ቦታ ካስጣሉ በኋላ እዚህ መተው ቁጭ ብሎ እነሱ መጠጥ ቤት እየጠጡ ነው። አይታችሁ ከሆነ ጦዘው አሉ ምናምን ምናምን እና በቃ የሉም። እኔ በቃ በምን አቅማቸው ነው? እቺ ወደዚህ አረንጓዴ የለበሰችዋ ማለት ነው እሷ እንደውም አሉ አንደኛ ተጠርጣሪ አንደኛዋ እንደውም እሷ ናት ተብሎ በቃ አሁን እንትን ተብሏል ማለት ነው ተረጋግጠዋል። እና ሄዳ ፖሊስ ጣቢያ ጓደኛዬ ጠፍታለች ብላ ያመለከተችው አንደኛ ህይወቷን ያጣፋቸው የነጠቀችው ነው። ቢገርማችሁ ማለት ነው። እና እዚህ ጋር ሌላውም በወንድም ነው ይላሉ። ይውስቴ ይቺን ማለት ነው አሁን እንደነዚህ አይነት ሴቶችን እያዩ የኢትዮጵያ ወንዶች በሉ ዋቴ በር ብዙ ሰዎች ማለት ነው ምንድን ነው የሚሉት? የአረብ ሀገር ሴቶች የአረብ ሀገር ሴቶች በእንደነዚህ አይነት ቀላሎች እኛ ስማች የሚጠፋው ለምንድን ነው? እዚ ጋር ከአረብ ጋር፣ እዚ ጋር ከሱዳኒ ጋር፣ እዚ ጋር ከባንጋሊ ጋር ሲንዘላዘሉ ስትንዘላዘሉ ትከርሙና ህይወታቸውን ትጠፋፈላችሁ። አሁን ግማሹ በወንድ ነው ይላል፣ ግማሹ በብር ነው ይላል።

አሰላም አለይኩም ወራህመቱላሂ ወበረካቱ እንደም ክርስቲያን ወገኖቼ ሰላም ሰላም ብያለው። አላህ ሱብሐነሁ ወተዓላ እንደው ፈጣሪያችሁ የፈጠራችሁ ከእንደዚህ አይነት ከክፉ ጓደኛ፣ ከእንደዚህ አይነት አደጋ፣ እንደው ከሞቱ አሟሟቱ ከሚለው በሽታ አላህ ይጠብቃችሁ። ከእንደዚህ አይነት አስመሳይ ሰዎች ምን ይባላል? ጌታ ወይ ወዳጆች ምንድን ነው? ጠላቶችን እኔ እጠነቀቃለሁ፣ ወዳጅ መስሎ ጠላቶችን ደግሞ አንተ ጠብቅልኝ። በቃ ወዳጅ መስሉ፣ ለናንተ የሚያስብ ሰው መስሉ፣ ለናንተ ተቆርቋሪ ሰው መስሉ ከሚያጠፋችሁ ሰው አላህ ይጠብቃችሁ። ለምን ጠላታችሁ የሚጠላችሁን ሰው ስለምታውቁ ትጠነቀቃላችሁ? ግን እዚህ ጋ ጓደኛ መስሎ ወዳጅ መስሉ ለእናንተ አሳቢ መስሎ የሚያጠቃችሁትን ሰው እንዴት አድርጋችሁ እንዴት አድርጋችሁ እነዚህ ልጆች አሁን ማለት ነው ሰምታችኋል። ለሕግም ቀር እንትን ብለዋል። ለሕግ ቀርበዋሉ አምነዋሉ እንዳደረጉ ማለት ነው፣ ገባችሁ። ግን አስቡት በዚህ ልክ ጭካኔ እኔ እንዴት አድርጎ ቢያስቡት ነው እንዴት አድርጎ ቢመጣላቸው ነው ሰው እንዲ ቆይ ሻንጣው አይፈተሽም ብሎ ወስዶ እዛ ቆሻሻ ቦታ ወላሂ ይቶ ባይፈቅድም እንጂ እንዴት አድርጎ አጣጥፎዋት ቆሻሻ ፌስታል አረብ ሀገር ያላቸው ታውቃላቸው የቆሻሻ ትልቁ ፌስታል ጥቁሩ አለ አይደል በዛ አድርጎ ከዛን ሻንጣ ውስጥ አድርጎ እንዴት አድርጎ አጣጥፎዋት በቃ እንዴት ነው ብርድ ሲይዛችሁ እንዴት እናንተ እንደዚህ ጉልበታችሁን ይዛችሁ እንትናትሉ እንዲህ ጥፍጥፍ አድርጓት ሻንጣ ውስጥ ኢማጂን ይታያችሁ ማለት ነው። ትልቅ ሰው እንዲተርጎ ሻንጣ ውስጥ ይገባል። በተለይ በትኩሱ ነው መሰለኛ ያጣጠፏት። መቼስ አስክሬን እኮ የሆነ ቶሎ ካላጣጠፋችሁት እንጂ እንደውም በተለይ አይን ካልተከደነ፣ አፍ ካልተከደነ ምናምን እጅ ራሱ እንደዚህ ደረት ላይ ካልተደረገ ወዲያውኑ አይደል የሚደርቀው። እኔ ሲመስለኝ በትኩሱ ነው አፋፍሶ እንደዛ ኩርምት አድርጓት። እንዴት አስቻላቸው ፌስታል ውስጥ አድርጎ እንዴት አስቻላቸው? ከዛም ደግሞ ቆሻሻ አስመስሎ ወስዶ ቆሻሻ ቦታ የጣሉት፣ እንዴት እንዴት ማለት በምንድን ነው? ይሄን አይል እንደዚህ ልትጨክኑባት፣ እንደዚህ ሐረመናዊ ድርጊት ልታደርጉባት የቻላችሁት በምንድን ነው? ወላሂ ያማል፣ ወላሂ በጣም ነው የሚያማው። አስባችሁታል በዚህ ላይ በዚህ ላይ ደግሞ ቅዳሜ ዕለት፣ ወደ ሀገሯ ልትገባ አሁን ላይ እየተሰማ ያለው ነገር ባይዘዌ ብር እንትን በአደራ ብር ሰው ጋር አስቀምጣ ነበረ እቺ ጓደኛ ዋጋ ማለት ነው፣ ማለት አበድራ ሳይሆን በአደራ ያዥልኝ ብላ ማለት ነው። እና ያም ብር ስትጠይቃት ቅዳሜ ዕለት ወደ ሀገር ለመግባት ኤምባሲ ሁሉ ምናምን ጨራርሳለች አሉ። እና ብሩን ስጪን ስትላት በዛ ነው የሚሉም አሉ። ግማሹ ደግሞ በወንድ ነው የሚላሉ። አይዱን ነው ግን ደግሞ ሰላም ራሱ እንደተናገረች ቅዳሜ ዕለት ወደ ኢትዮጵያ የምትገባ ነበረች አሉ። ገባች አለ። እና ይሄ ነገር ወይ በብር ሳይሆን አይቀርም። በተለይ ደግሞ ብር የምታበድሩ ሰዎች ከእኔ ጨምር ማለት ነው፣ ወለ ሐላዝን ማለት ነው። መለሳችሁ ጠላት ነው የምትገዙት። ምናል ለብሯን ወስዳ ለልጅዋ በተውችላት የአስራ አንድ ዓመት ጓደኛ ጓደኛ ም የተባለች ሰውትናት ህይወቷን የነጠቀችው ብር። በአሁን ዘመን ብር ደግሞ ሴጣን ነው። አንደኛ እንኳን ባዳ ቀርቶ ማለት ነው እንኳን ባዳ ቀርቶ እናት አባት ከእናት ከአባት ጋር ያቆራርጣል፣ ከእህት ከወንድም ጋር ያቆራርጣል፣ ከዘመድ አዝማድ ጋር ያቆራርጣል። ብር ሴጣን ነው። ብቻ አይዶን አላቅ በጣም ከባድ ነው። እንደው ምን አለ ብሩን እዛ ቀቅለሽ ቤና፣ እንደው እሷን በተውሻት። አልሰጥም ብት ምን አባቱ ብትግጃት ምን አባቱ። እንዴት አስቻላችሁ ሴት በሴት ላይ እንደዚህ በዚህ ልክ ጭካኔ። እኔ እኮ ያሳቀኝ የገረመኝ ነገር ምን እንደሆነ ታውቃላችሁ? በሻንጣ ወስዶ ሲጥሉ ሰው ቆሻሻ፣ ድድብና ድድብና ማለት ነው። ድድብና ድድብና ነው እንጂ ሰው ወደ ቆሻሻው ሲሄድ ምናምን ሲሸት ምንድን ነው ደግሞ ወይ ደግሞ ሻንጣም የሚፈልግ ሰው ሻንጣ ምንድን ነው ብሎ ከፍቶ አይ ልብስ ከልብስ ልብስ ነው የተጣለ ተብሎ ምናምን ሰው ከፍቶ እኩ ያያል። ይሄ ናይ እንዴት አይምሯችሁ ዝግ ነው የሆነው? ምን አይነት አዘጎች ናቸው? በተለይ እኔ እንደዚህ ወታችሁ ውጭ የምትንዘላዘሉት ብዙ ታሪኮች እየሰማችሁ ነው ከአረብ ጋር ከሌላ ዜጋ ጋር ይቅርባችሁ ይቅርባችሁ። ይሄ ደግሞ አንተን ራስን የሚያስት ምናምን ነገር የምትጠጡ ሰዎች እና እንደ ስደት የተሰደዳችሁት ለመስራት ድህነታችሁን እንትን ጭቅቅታችሁን ለማውረድ ነው እንጂ እዛ ሄዳችሁ እንደዚህ። አሁን መጀመሪያ ላይ መግቢያውን አይታችኋል። ከአረብ ጋር እኔ በቃ ቤሩት እንደ ኢትዮጵያ በየቦታ መጠጥ ቤት አለ እንዴ? ምንም ያሉበት ራሱ ከአቁምጦ እና በዚህ ጡዘት የምታረጉትን ምን ታውቃላችሁ? የሚያጠው ዘውን ይሄ ምን የሚለውን ነገር የሚጠቀሙ ከሆነ እሱ እኮ እንትን ነው የሚሰጠው ያህል እንትን የልብ ልብ ነው የሚሰጠው። መጠጥም ቢሆን የልብ ልብ ነው የሚሰጠው ለሰው ልጅ ግን፣ እኔ እኮ አንዳንዴ ወላሂ ላዚም ነው የምላችሁ እንደዚህ በቃ አረብ ሀገር ዘና ፈታ ብሎ ምናምን ሳያችሁ ቆይን። የትኛው አረብ ሀገር ነው ያለው ትላለው እንደዚህ ነፃነት ኖሯቸው ምናምን ምናምን፣ ገባችሁ፣ እንደፈለጉ ወጥቶ እንደፈለጉ ገብቶ ምናምን። እኔ እናቴ ሱቅ ለመሄድ እኮ በቃ እንደው እንትኑ ፖሊሶቹን እንዲከሩቁ ሳይ ማለት ነው በቃ ነብሴ በአፍንጫዬ ልትወጣ ነው የምትነሳው። እንደዚህ መኪና እራሱ ካየውኝ ማለት ነው ካሁን ካሁን ታያዝኩኝ፣ ካሁን ካሁን እንትን እያልኩኝ ሱቅ የሆነ ክለስን አንዴ ሱቅ ምናምን የሆነ ቦታ ሲሄድ ገባችሁ የሆነ ለቅሶ የሆነ ነገር ካለለ እንጂ ጃዛ ቦታ ዝርም አልልም። ግን በጣም ነው ምፈራ እንደዚህ ምናምን። በቃ ግርም ነው የሚለኝ፣ እኔ የትኛው አረብ ሀገር ነው ያለው ላለ ሰዎች እንደዚህ በየሰርጉ በየ ወለደች ክሌ፣ ምናምን እኔ ጓደኛም የለኝም ምንም የለኝም። እናቴ የአረብ ሀገር ቢከፋኝም ቢደላኝም በቃ አንዳንዴ ይሰማችኋል፣ ግን ወታችሁ ምናምን ግን አረን እናቴ ረዚሁ ልሻግት ሀገሬ ስገባ እንደፈለግኩ ዘና እላለሁ። እና አሁን እንደነዚህ አይነት አሰዳቢ ሴቶችን ከአረቡ ጋር ከሱዳን ከተለያየ ዜጋ ጋር የሚጋደሙትን እያዩ